ሁላችንም አሁን በምንኖርበት ምድር ካሉብን በተለይ ደግሞ ከፍቅር ግንኙነት ጋር ተያይዞ የሚመጡብን ፈተናዎችና ጫናዎች አሉ። ታዲያ እነዚህ ፈተናዎችና ጫናዎች በተለይ መልካሙንና ጥሩ ያልሆነውን የመለየት ፈተና ይገጥመናል ማለት ነው። ታዲያ አንድ ወንድ ልጅ በአንቺ ፍላጎቱ እንዲቀንስ የምታደርጊባቸው ምክንያቶች ምን ምንድን ናቸው የሚሉትን ነገሮችን እናያለን። ታዲያ እነዚህ ፈተናዎች ለምትጀምሩት ወይም ደግሞ ለምትመሰርቱት የፍቅር ግንኙነት እጅግ በጣም ወሳኝ ሚናን ስለሚጫወት ነው። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዣችኋለሁ። መልካም ቆይታ። እንግዲህ አንድ የሚወድሽ ወንድ በአንቺ ላይ ያለው የፍቅር ስሜት ወይም ደግሞ የፍቅር ፍላጎት እንዲቀንሱ የሚያደርጉ ነገሮች አሉ። ይሄ አንቺ የምትሰሪያቸው ፈተናዎች ወይም ደግሞ ጫናዎች ሊሆኑ ይችላሉ። ስለዚህ እነዚህን አሁን የምንነጋገርባቸውን ነገሮች ከቀነሽ አንድ ወንድ ልጅ ለአንቺ ያለው ፍላጎት ከፍ እንዲል ማድረግ ትቻለሽ ማለት ነው። ይህን በምታደርጊበት ጊዜ የምትጀምሩ የፍቅር ግንኙነት ያማረና የሰመረ እንዲሆን ማድረግ ትቻለሽ። ካልሆነ ግን የጀመርሽው ያ የፍቅር ግንኙነት እንዲፈርስ ወይም ደግሞ በቶሎ እንዲቋጭ ልታደርግ ትቻለሽ ማለት ነው። ይሄ ታዲያ ወደ ምን ሊያደርስሽ ይችላል? በቃ ፍቅር የለም ብሎ ወደ መፈረጅ ደረጃ ሊያደርስሽ ይችላል። ይሄ ደግሞ ማወቅ ያለብን ነገር አለ። ትልቁን እውነታ መሸፈን ሊቆጠርብን ይችላል። ምክንያቱም ፍቅር የለም ብሎ መፈረጅ መስራት የምንችላቸውን ስራዎች ሳንሰራ ቀርተን አንድ ነገር በህይወታችን ላይ ሲደርስብን ያ ነገር የለም ብሎ መፈረጁ ያ ነገር እንደሌለ እንድናስብ ሊያደርገን ስለሚችል ነው። ስለዚህ በተቻለሽ መጠን አንድ ወንድ ልጅ በተለይ በፍቅር ግንኙነት ውስጥ ወይም ደግሞ በፍቅር የምትመለከ ወን በአንቺ ላይ ያለው ፍላጎት በፍጥነት እንዲቀንሱ የሚያደርጉ አንቺ የምትሰሪያቸውን ስህተቶች ማስወገድ እንዳለብሽ እንመለከታለን። ስለዚህ ይህን ነገር ደግሞ በመስማት ብቻ ሳይሆን ተግባር ላይ በማዋልም ደግሞ ከህይወትሽ ጋር አዛምደሽ ማጣጣም ትቻለሽ። ይህ የመጀመሪያው አንድ ወንድ ልጅ በአንቺ ላይ ያለው ፍላጎት እንዲቀንስ የሚያደርገው ነገር እኔ የፍቅር ግንኙነቱ ልምራ ብሎ የመወሰን ወይም ደግሞ የዲክታተርሺፕን ስፕሪት በውስጥሽ ማንጸባረቅ በተለይ ደግሞ ያ የሚያፈቅርሽ ወንድ ለአንቺ ያለው ፍላጎት እንዲቀንስ የማድረጉ ሚና ከፍተኛ ይሆናል ማለት ነው። ይሄ ምን ማለት ነው? እኛ ወንዶች በባይ ኔቸር ወይም ደግሞ በተፈጥሯችን የመምራት ሚናን ወይም ደግሞ የሊደርሺፕ ስኪልን ማንጸባረቅ እንፈልጋለን። ለዚህ ነው ወንድ ልጅ ብዙ ጊዜ የመጠየቅ ፍቅር ግንኙነት ይዞኝ ከአንቺ ፍቅር ይዞኛል ብሎ የመጠየቅ አይነት ሚና የምናንጸባርቀው ታዲያ ይሄ ምንድን ነው አድኖ የማያዘን ደግሞ ባህሪያችንን ለማንጸባረቅ ጥረት እናደርጋለን። ነገር ግን የተጀመረው የፍቅር ግንኙነት እኔ ነኝ በዚህ በኩል የምመራው፣ እኔ ዲዛይን ባረግኩት መንገድ ነው መሄድ ያለበት፣ ካልሆነ አበቃ የዚህ ይሄ የፍቅር ግንኙነት መቆም አለበት ብለሽ የምታወሪ ከሆነ አንድ የሚያፈቅርሽ ወንድ ባንቺ ላይ ያለው የፍቅር ስሜት ወይም ደግሞ ፍላጎት እየቀነሰ ይመጣል ማለት ነው። ይሄ ደግሞ በጊዜሽ እና በእድሜሽ እንድትቀልጅ ሊያደርግሽ ይችላል። ምክንያቱ እኔ ኃላፊ ሊሆን እኔ ልምራው እኔ ሁሉ ሁሉም ነገር ልቆጣጠረው ማን ታደርገው ብለሽ ጥረት በምታደርጊበት ጊዜ የእርሱ ሚና የት ነው ብሎ ሊያስብ ስለሚችል ያን የፍቅር ግንኙነት እንድታፈርሱ መንገድ ልትከፍች ትቻለች። ነገር ግን ይሄ በመግባባት በመነጋገር ይሄ ቢሆን እንደዚህ ነው፣ በዚህ በኩል ብንሄድ ያዋጣናል የሚለው በጥበብ የተሞላበት አመካከር ወይም ደግሞ ምክክር መፍታት የምትችሉት ነገር ነው። ካልሆነስ ያ የወንድ ልጅ የሚያፈቅርሽ ወንድ ባንቺ ላይ ያለው ፍላጎት ወይም ደግሞ የፍቅር ስሜት እየሞተ ወይም ደግሞ እየጠፋ ይመጣል ማለት ነው። ይሄ እየወደድሽው የምታጭበትን አይነት መንገድ የምትፈጥሪበት ስህተት ይሆናል ማለት ነው። ይሄ እርሱ ጋር ያለው ስህተት ብቻ ሳይሆን አንቺም ጋር የሚፈጠር ስህተት ነው። ስለዚህ እኔ ላስተዳድር፣ እኔ ማኔጅ ላደርግ፣ እኔ ዲዛይን፣ እኔ ባሰመርኩት መስመር ብቻ ነው የኛ የፍቅር ግንኙነት መሄድ ያለበት ብለሽ ዲክቴት የምታደርጊ ከሆነ፣ በቃ ጫናን የምታሳድሪበት ከሆነ ከሽ ወንድ ራሱ ቢሆን ባንቺ ላይ ያለው ፍላጎት እየቀነሰ ይመጣል ማለት ነው። ስለዚህ አንድ የምትወጂ ወንድ በእጅሽ እንዲገባ የምትፈልጊ ከሆነ በተቻለሽ መጠን እኔ ልምራው ወይም ደግሞ እኔ ሁሉንም ነገር ልቆጣጠረው ማለትን ማቆም አለብሽ ማለት ነው። ስለዚህ መገንዘብ ያለብን ነገር የምትጀምሩ የፍቅር ግንኙነት እንዳይታመም ጤናማ ሆኖ እንዲቀጥል ማድረግ የምትፈልጊ ከሆነ እዚህ ላይ መስራት አለብሽ ማለት ነው። እንግዲህ ብዙ ሰዎች በዚህ ዘመን እኮ ጤናማ የሆነ ፍቅር የለም ብሎ ጀጅ የሚያደርጉ ብዙ ሰዎች አሉ፣ ሲያወሩ ምን ሰማለን። ነገር ግን አንድ ልብ ማለት ያለብን ነገር ችግሩ ጤናማውን የፍቅር ግንኙነት ጥሩ ካልሆነው መለየት ያለመቻል ጉዳይ መሆኑን እንዳለበት መገንዘብ መቻል አለብን። ይሄ ምንድን ነው የፍቅር ግንኙነትን ስትመሰርቱ ጤናማም ወይም ደግሞ የታመመ ወይም ደግሞ ጥሩ ያልሆነ የፍቅር ግንኙነት የምታደርጉት ሁለታችሁ ናቸው። ምክንያቱም የሌሎቹ ኢንፍሉዌንስ ወይም ደግሞ የሌሎቹ ተጽዕኖ እናንተ በከፈታችሁት በር ልክ ነው ወደ እናንተ የሚመጣው እንጂ፣ ሁለታችሁ የተቻላችሁን ያህል ጥረት አድርጋችሁ ያን የፍቅር ግንኙነት ለማቆም ጥረት የምታደርጉ ከሆነ ያን የፍቅር ግንኙነት አክማችሁ አለመግባባቶች ቢፈጠሩ እንኳን ያንዱ ፍላጎት እየቀነሰ በአንዳችሁ ላይ ፍላጎቶቻቸው እየቀነሱ በሚመጡበት ጊዜ ነገር ግን እርስ በርስ ተቻችላችሁ ወደናችሁን እየሞላችሁ የአንዱን ሀሳብ እየደገፋችሁ አንደኛውን እያበረታታችሁ በምትሄዱበት ጊዜ የእናንተን የምትጀምሩትን የፍቅር ግንኙነት ጤናማ ማድረግ ትችላላችሁ። ሌላኛው እንግዲህ አንድ ወንድ ልጅ በአንቺ ላይ ያለው የፍቅር ስሜት ወይም ደግሞ ፍላጎት እየቀነሰ እንዲሄድ የሚያደርገው ነገር እንደ አማራጭ የተያዘ እንዲሰማው ካደረግሽው አንድ ወንድ ልጅ ባንቺ ላይ ያለው ፍላጎት እየቀነሰ ይመጣል ማለት ነው። ምክንያቱም ያ ወንድ ልጅ ብቸኛ የአንቺ ሰው መሆኑን ማወቅ ይፈልጋል። እንደ አማራጭ የምትመለከች ከሆነ ብዙ ወንዶችን የምታጫውች አይነት ስሜት ከተሰማው ወንድ ልጅ ባንቺ ላይ ያለው ፍላጎት በፍጥነት እየቀነሰ ይመጣል ማለት ነው። ስለዚህ በተቻለሽ መጠን ልብሽ የሚፈልገው ልብሽ የሚያርፍበት ወይም ደግሞ ከሀሳብሽ ጋር ከምታልሚያቸው ህልሞችሽ ጋር መሄድ የሚችለው ወንድ መርጠሽ ከእርሱ ጋር የፍቅር ግንኙነትን መቀጠል መሆን አለበት እንጂ ዝም ብለሽ በማንኛው የመጣውን ወንድ ሁሉ አንዱን እንዳማራጭ ሪዘርቭ አድርገሽ ሌላኛውን ይዘሽ የምትቀጥይ ከሆነ ይሄ ላንቺም ለእርሱ ጥሩ የሆነ የፍቅር ግንኙነትን እንድትቀጥሉ ሊያደርጋቸው አይችልም። ምክንያቱም አን በሁለት ቤት ስለሆንሽ። ምክንያቱም አንደኛው ጋር ያለው ጉድለት ሌላኛው ጋር ሙሉ ሆኖ ታዩዋለሽ። አንደኛው ጋር የሞላው ደግሞ ሌላኛው ሰው የጋ ጎድሎ ሆኖ ታገኛለች። ስለዚህ ሁላችንም ደግሞ መገንዘብ ያለብን ነገር አለ። ማንም ሰው እዚህ ምድር ላይ ስንኖር ሙሉ አይደለንም። የሆነ ጉድለቶች አሉ። የሆነ ፐርፌክሽንን መጠበቅን በተለይ ማስወገድ መቻል አለብን። ምክንያቱም አንድ ሰው የሆነ ጥንካሬ ጎን አለው፣ ደካማ ጎን አለው። ይሄን ወንድም አለው፣ ሴት ልጅም አላት። ድክመት አለ፣ ጥንካሬ አለ። ነገር ግን በተቻለ መጠን አብዛኛዎቻችን መሳሳት የሌለብን ነገር ከብዙዎቹ ፍላጎቶች ከብዙዎቹ ሀሳቦች ጋር ተስማምቶ ተግባብቶ ከአላማዬ ጋር ተግባብቶ መሄድ የሚችለው ወንድ መምረጥ መቻል አለብን። ብለሽ የመወሰን ሚናን የምትጫወቱ አንቺ ነሽ እንጂ በቃ አንደኛውን መጠባበቂ አንደኛውን የፍቅር ግንኙነትን ጀምረሽ ከዛ ሰውዬ ጋር የምትቀጥዪ ከሆነ የሆነ እንከን የሆነ መንገራገጭ በዛ ፍቅር ግንኙነት መካከል ሲከሰት ሪዘርፍ ወደ አስቀመጥሽው ሰው ዘወር የምትይ ከሆነ በጣም የሚያፈቅርሽን ወንድ እያጣሽው ትመጫለሽ ማለት ነው። አንቺም የሁለት ቤት አይነት ሴት ትሆኛለሽ። ምክንያቱም ወይ ከዚህ አቶኝ፣ ወይ ከዛም ሳቶኝ ትቃር ያለሽ ማለት ነው። ስለዚህ እዚህ ላይ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው። በተለይ አንድ ወንድ ልጅ በአንቺ ላይ የፍቅር ስሜቱ እየወረደ ወይም ደግሞ ፍላጎቱን እያጣ እንዲ የሚያደርገው ነገር አንድ፣ እርሱ ያያሽው ወንድ እንደ አማራጭ የምትመለከች ከሆነ በፍጹም ከአንቺ ጋር የመቀጠል ፍላጎት የለውም። ምክንያቱም የኔ ብቻ አድርጎ ሊያስብ ስለሚችል ያኛው እንግዲህ አንድ ወንድ ልጅ በአንቺ ላይ ያለው ፍላጎት እንዲቀንስ የሚያደርገው ነገር የማይሆን ጨዋታዎችን የምትጫወች አይነት ሴት ከሆንች ያ ወንድ ልጅ እችስ አልበሰለችም ሳልበሰለችም እችስ ለረጅሙ የፍቅር ግንኙነት የማትመጥነኝ ነች ብሎ ሊያስብ ስለሚችል በአንቺ ላይ ያለውን እምነት፣ በአንቺ ላይ ያለውን ፍላጎት እየቀነሰ ይመጣል ማለት ነው። ሁላችንም እንግዲህ ብዙ የእድሜ ደረጃዎች አሉ አይደለ፣ የልጅነት፣ የወጣትነት፣ የጉልምስና እዛም ባስሴ ደግሞ የሽምግልና ጊዜያቶች አሉ። በተለይ ደግሞ አንቺ በጉልምስና ወራት ውስጥ ሆነሽ ነገር ግን እንደ ህፃን አክት የምታደርጊ ከሆነ ጣውታዎችሽ በእድሜሽ ልክ የማይሄዱ ከሆነ የማይገጥሙለት አይነት ስሜት ወይም ደግሞ አይነት ንግግሮችን የምታወይ ከሆነ ወንድ ልጅ ባንቺ ላይ ያለውን ፍላጎት እየቀነሰ ነው የሚመጣው። ምክንያቱም ከአንቺ የሚጠበቀው ነገር አለ አይደለ? እርሱ ከአንቺ የሚጠብቃቸው ነገሮች አሉ። ምክንያቱም አንቺ ባለሽበት ሌቭል መናገር ያለብሽ ማስተዋል ያለብሽ እቅድ ማውጣት ያሉብሽ ሌቭል ላይ ባለሽበት ሰዓት ነገር ግን አንቺ እርሱ ከሚጠብቅብሽ ደረጃ ላይ ወርደሽ ስትገኝ ባንቺ ላይ ያለው እምነት ማጣት ይጀምራል ፍላጎትም ላይኖረው ይችላል ማለት ምክንያቱም የማይሆን ጨዋታዎችን መጫወት ትችያለሽ ሰዎችን ማማት ሊሆን ይችላል የማይጠቅሙ ወሬዎችን በተለይ ለእናንተ ፍቅር ግንኙነት ምንም ወይም ፋይዳ ለማይጨምሩ አይነት ወሬዎችን በብዛት የማታወሪ ከሆነ ከምትሰሪበት የስራ አንጻር እነዚህ ሁሉ ነገሮች ሰብስበሽ የምታወሪ ከሆነ ያ ወንድ ልጅ አንቺን ከሚጠብቅብሽ ሌብል ላይ ትወርጂበታለሽ ስለዚህ በአንቺ ላይ ያለውን እምነት እያጣ እያጎደልሽበት ወይም ደግሞ ፍላጎቱ ባንች ላይ ያለው ፍላጎት እያጣ ይመጣል ማለት ነው። ይህን ለማድረግ ደግሞ የዋናው ተዋናይዋ ማነሽ? አንቺ ነሽ። ስለዚህ በተቻለሽ መጠን ባለሽበት በእድሜ ሌቭል ላይ በሳል ሴት ይሆንሽ መሆን አለብሽ። የግድ አምሳ አርባ የሆነ እድሜ መሆን የለብሽም በሳል ሴት ለመባል አስተዋይ መሆን ይሄ ደግሞ ምንን ይጠይቃል? ጥረትን ይጠይቃል። ትምህርት ማግኘትን ይፈልጋል። ከሌሎች መማርን፣ ከኑሮ መማርን፣ ከማህበረሰብ መማርን፣ ከእምነት አባቶች መማርን የሚባሉ ነገሮችን በውስጡ ያካተተ ነው። እነዚህ ነገሮች ሁሉ አንድ ላይ ስታመጪ ሙሉ የሆን ሴት መሆን ትጀምሪያለሽ ማለት ነው። ምክንያቱም ብያቸው አሉ አይደለም አናችንም ሙሉ የሆን ሰዎች አይደለም። የሆኑ ጉድለቶች አሉ። ነገር ግን እነዚያን ጉድለቶች በመነጋገር በመግባባት እየፈታ አንዳችን ለአንዳችን ያለንን የፍቅር ስሜት ከፍ ማድረግ ነው እንጂ ፍላጎቶቻችንን አንዳችን በአንዳችን ላይ ያለውን ስሜት ማሳነስ የለብንም በተለየ ፍቅር ግንኙነትን ጀምረን ማስቀጠል የምንፈልግ ሰዎች ከሆነ እስካሁን ከኛ ጋር ስለነበራችሁ አመሰግን ቆያላችሁበት። የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ።